ደረኩ ያሰመርኩትን መስመር አልፈ ጓዳዬን አደባባይ እንድታሰጣ ወይም እንድትንቀኝ አልነበረም። ወዳጅነት ባወቁ ልክ ማክበር እንጂ ባቀረቡ ቁጥር መናቅ አልነበረም። መርጠ ይውዳሉ እንካላልክ በስተቀር ጅረኝት ይፉፋ አዲስ ነገር ሼር አድርጋለ ቲክታክ ላይ ማለት ነው። ወዳጅነት ባወቁ ልክ ማክበር እንጂ ባቀረቡ ባቀረቡ ትልቅ መናቅ ነበረን ብላ እንግዲህ ሀይሚዬ የቡባ ንግስት ሌላ ኩሽታ እንደማይፈጠር ተስፋ አለን ማለት ነው ኢንሻላህ። ብሩክም ውጤቱ ጥሩ ላይ ሆኖ እንደምመጡ ተስፋ አለን ኢንሻላህ። ሰላም ሰላም፣ ሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበረችው ውድ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው። በጣም ሰላም ነኝ፣ አልሐምዱሊላ እንዲሁም ክርስቲያኑ ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ሰላም ዝነት አይለያችሁ። ለቤት ያዲስ ከሆናችሁ ላይክ፣ ሼር፣ ሰብስክሪብ አድርጉ። እያደረጋችሁም ለምታበረታቱኝ ከልብ ነው የማመሰግነው። ክበሩ ላይ ጅዛሁን ላኸይረን አላህ ይህ ከድንገት አደጋ ይጠብቀን እና ዛሬ ሀይሚዬ እና ቡቡ ሸር ሸር አድርጓል። እንግዲህ ሀይር ያድርገው። ሀሰንም ሸር አድርጓል። የማንንም ፕሮግራም ስናከብር ቁመላ ቀረ ነው እያለ ነበር ቁመ ለቀረ የጸሎት ምንድን እያለ ነበር። እረ ሀሰን ይመች፣ የምር ጨዋታ ጨምረሃል እና ገጠር እንግባ እያለ ነበር። ብሩኬ ብሸራ አድርጎታል ግባ ለራስ ብሎ ማለት ነው። እና ሀሰን የምር የድሮ ፍቅራችን ይመልስላቸው። ግን እንደ ድሮ አደላቸው መሻይርም የምትደራረጉ ነበር። አይዶኖ ብቻ ሰላማችሁን ያብዛው በያላችሁበት። የጀማአችሁ አንድ ላይ ስኮሆኑ በጣም ደስ ትሉ ነበር የምር ብሩክም ውጤት እንግዲህ ጥሩ እንደሚሆን ተስፋ እናደርጋለን። ያው ዛሬ ውጤት እንዳለው ተናግራለች። ሀይሚዬ የቡቡ ንግስት የምር ትለያለች እኮ። የምር ከውበት ውበት ከመልክ መልክ ከሙያ ሙያ አሟልቶ የሰጣት ንግስት አለችው። ቡቡ አይለያችሁ የምር ትለያለች። እና የትናንትና ቪዲዮ በጣም የሚገርም ነበረ። እንደዚህ እንክብካቤ እንግዲህ ትታደሉታላችሁ እንጂ ምን ትሎታላችሁ ይባላለንም። የምር መተዳደር ነው ተፋፍሰዋል። ብሩክም ጥሩ አስተሳሰብ ያለው ንመድ ወንድማችን ነው። ሀይሚ እየቀብራራ የለያችሁ የምር ያጋጥማል። የሰው ልጅ ሸክላን ነነቦኛ ተሰባሪ ነን። መቼ እንደምንሰበር መቼ እንደምንሞት አናቅም። ረበላለሚን እሱ ነው የሚያውቀው። አላ መጨረሻችንን ያሳምርልን እና ብዙ ህልም አለን። ህልማችንን ታናሳካ ሳ እንኖራለህ ክፉን ነገር የያዝልን የምር እና ብርኬ፣ በዙ መካከል ደህና ነኝ አትጨነቁ እያለ ለወደንስ እያሰበ ነበር የእኛ መልካም ወንድም። ትለያለህ የምር ብርኬ ምርጥ ንግስት አለች የምትንከባከብ ከዚህ በላይ እንደምትንከባከብ ተስፋ ያለን ሀይሚዬ የቡባ ንግስት ትለያለች ትናንትና ብታስከፋኝም ግን እኔ እንዳንተ አይደለሁም የእኔ ቀልብ ነው እንደዚህ ያደረገህ እያለኝ ነበር ግን በጣም ደንግጫለሁኝ እኔ ህክምና እንሄድ እንኳ ስለው ቶሎ አይሄድልኝም ነበር እያለኝ ነበር ትናንትና የምር ትለያለሽ አይሚዬ አለና ከድንገት አደጋ ይጠብቃችሁ፣ ዋናው ጤና ነው ብላለች። ያው ላይ አልሐምዱሊላህ የተሰጠን ብናቅ የጎደለ የለም። የበታችንን እያየን መኖር ነው እንጂ የበላይን እያዩ ማማረር ምንም ጥቅም የለውም። ጤና ደግሞ ከምንም በላይ ጤና ነው ብለ ሰው ልጀምር። አልሐምዱላህ እና ብርጌ ያለ ጤናህን ይመልስልህ ጨርሶ ያሽርህ ማለት ነው። ፋይንካችሁ የኛ ጨረቃዎች የኛ አዝናኞች አዝጎች ማለት ነው እና የበፊት ጀማችሁን ፍቅራችሁን የሚመልስልን የምርሃሰብ ሙቪ ጨረቃዎች አንድ ላይ ፏፈሽ እያላችሁ ሸርም ስትደራረጉ ነበር የሚያምርባቸው። እንግዲህ ዘካሄረ ነው ሁሉም ነገር ብቻ ክፉ አይን ካበት የምር። እና እንወዳችኋለን፣ እና ከብራችኋለን። ዛሬ ደግሞ በደስታ እንደምመጡ ተስፋለን። እና ፈጣሪ አይለያችሁ። ብሩኬም ፈጣሪ ይማርህ ጤናህን ይመልስልህ። ባፈሻችሁ ፍቅራችሁ ያምጣልን። የምር ሌላ ኩሽታ እንፈልግም። ሀይሚዬ ሸሯት ያስፈራል። ብቻ ለጥለትና ለጥሩ ሰዎች ለመጥፎ ሰዎች መልሳት ብቻ ጋር ከፈጣሪ ጋር ለተለሰች ማናደድ ነው ያለ። ብቻ ለክፉ ሰዎች መልሳት እስቲ ብቻ አንቺን የሚጠላ እንጃ ጤነኛው ጤናችሁ ጥሩ ነው እንዴ ያስብላል። የማት ትለያለሽ እና ማለትም ሰው ሆኖ ሁሉም ሰው ወደ ዴቪ የማለት አልችልም ብለለ የራሷ ተናግረለ ሀይሚዬ። ብቻ ያለ ከክፍ ነገር ይጠብቃችሁ ኢንሻአላህ። ዛሬ በደስታ እንደምመጡ ውጤቱም ጥሩ ሆኖ እንደምመጡ ተስፋለን፣ ሀይሚና ብሩኬ ጨረቃዎቻችን አላህ ከክፉ ነገር ከድንገት አደጋ ይጠብቀን። የሰው ልጅ ተሰባሪ ነው። ለዚች አጭር ሕይወት መቼ እንደምንሄድ አናውቅም። ጥሩ ሰርተን ጥሩ ተሳስበን በፍቅር ያኖረን ውድ ቤተሰቦች ላለ እየወደድ ነው ማድርጋችሁ። ወጥቶ ከመቅረትም አላህ ይጠብቀን። በሰላም ለሀገራችን ያብቃን። ሀገራችንን ሰላም አድርጎ ማለት ነው። ናይብይ እና ቡቡ ደስ የሚል ሁኔታ ላይ ነበሩ። የትናንት ነው ትንስ ያስፈራን ነበር፣ ግን አልሀምዱሊላህ ጥሩ ላይ ነኝ አሁን ተሽሎኛል ብሩኬ ብሏል ጨርሶ አፌ